ታሸንፉ ያለሽ አንድ ሰው ጮሆ ማን ነው አሜን ያለ? ድገሙና አሜን ብሏ ታካ ፓራ ቴፈ ዮ ዛሬ ልሰብክ ነው የመጣሁት፣ ልሰብክ ቪንቶማ ብራቲያ ካባሴካ አዶቫኒያካ አለቃናኛ ዛሬ ይዋረድ። ሩቅ ምድር ወደዚህ ህዝብ የሚወረወር ጨለማ ይመታ። ነፍሰ ገዳዩ ይወጋ ይወጋ፣ እየተሰበረ ይሆ ኃይሉ ይመታ

ሻታካፋ ያ አምርረ በተቃወምክ ጊዜ ቀንበር ካንተ ላይ ይሰበራል ተብሎ እንደተጻፈ ከውስጥ በጨከንክ ጊዜ ካንተ ላይ ይሰበራል። አይከተልም፣ የትናንትና ጉዞ አይከተልም፣ የትናንትና ጭንገፋ አይከተልም፣ ዘርህን አይከተልም፣ ቤተሰብህን። አመሰግንሃለሁ፣ ያስለመድከን ህልውና በዚህ ስላለ ተባረክ። መንፈስ ቅዱስ አመሰግንሃለሁ። ሁሉ ለስብህ ክብር ይሆን። የዚህ ሕዝብ ታሪክ ስለተቀየረ አመሰግናለሁ። አሜን ለሆኖ ለጌታ ክብር ስጦ እንጸልያለን። ጥቂት ጌታን ቃል በአንደኛ ሳሙኤል መጽሐፍ ቁጥር 25 እስከ 27፣ እሺ እኔ አንብበው። የእስራኤልም ሰዎች ይህን የወጣውን ሰው አያችሁን? በእውነት እስራኤልን ሊገዳደር ወጣ። የሚገለውም ሰው ንጉስ እጅግ ባለጠጋ ያደርገዋል፣ አንድ ልጁንም ይድርለታል፣ የቤቱንም ቤት ቤተሰብ በእስራኤልም ዘንድ ከግብር ነፃ ያወጣል አለው። ዳዊትም በአጠገቡ ለቆሙት ሰዎች ይህንን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያዋን አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብለው ተናገራቸው። ሕዝቡም ለሚገለው ሰው እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት ይላል። ክብር ለኢየሱስ ይሁን። በዚህ ክፍል ላይ በዚህ ክፍል ላይ በደንብ ልሰሙኝ የሚገባው በእስራኤልና በእስራኤልና በፍልስጤማውያን መካከል የተከሰተ ጦርነት ነበር። ይህ ጦርነት በሳኦል ወታደሮችና ጎልያድ በፍልስጤማውያን አመራር ውስጥ በሚመራቸው እነዛ የፍልስጤማውን ሰራዊቶች ጭምር ከእስራኤል ጋር ግብ ግብ ነበራቸው። በጊዜው የነበረው የፍልስጤማውያን መሪ የነበረው ጎልያድ እንዲህ አለ ኑ እንእንዋጋ እንግጠም እንግጠም እኛ ካሸነፍናችሁ እናንተን ባሪያ አድርገን እንገዛችኋለን። እናንተ ካሸነፋችሁን ግን ለናንተ ታልፈን እንሰጣለን፣ ብለው ማላ ተማምለው ተነሳ። ቀንና ሌሊት አርባ ቀን ሙሉ በእስራኤል ላይ ጎሊያድ ብቅ እያለ በሚያስፈራራበትና በሚያስጨንቅበት ጊዜ እስራኤላውያንን ያንን ድምፅ ሰምተው እነ ሳኦል ፈርተው ተሸሸጉ ይላል። በጊዜው የነበሩ ከሳኦል ጋር የሄዱ የእሰይ ልጆች ሶስት ናቸው እና በጊዜው እሰይ አንድ ነገር አሰበ። ሳኦልን ተከትለው የወጡቱ እነዛ ሶስቱ ልጆቹ አሳስቡትና ምሳ ይዘህላቸው ሂድ ብለው ዳዊትን ከእረኝነት ስፍራ አስጠርተው ላኮ። ያገለገልኩት ያው ጌታ ምስክሬ ነው። አልፎ የመጣ በትውልዳችሁ የቆመ እንደ ኬላ የቆመ ዛሬ እግዚአብሔር ይጥለዋል። የሞትና የሞት ግብ ግብ ነው። ካሸነፉ ባሪያ አድርጎ ይገዛሉ፣ ከተሸነፉ ባሪያ ተደርጎ ነው የሚሰጡት። ከዚህ የተነሳ ሳኦል ውጊያቸውን የጎልያድን ዛቻ ሰምተው ወደ ቤቱ ተመልሷል። ወታደሮቹ በሸለቆ ውስጥ ሆነው በፍራት ተውጠዋል። ዳዊት ድንገት ምሳ ይዘው የመጣ በቁምጣ የሚሄድ። ቆይሄንን ይሄንን ያልተገረዘ ፍልስጤማዊ አለው ለሚገለው ሰው ምን ይደረግለታል? የሚደረገው ሶስት ነገር ነው። አንደኛ ንጉስ ባለጠጋ ያደርገዋል። የመጀመሪያው የምድር ሀብት ይሰጠዋል። ቀጥለው የንጉስ ልጅ ይዳርለታል። ቀጥለውስ የአባቱ ዘር በሙሉ አለ ከግብር ነ ባይዘወይ በጣም ብዙ ሰዎችን የሚያጓጓ ሽልማት ነው። እነዚህም ሶስቱን ነገር ይሰጠዋል። አሀ እንግዲያውስ እኔ ድንገት ከነሱ ጋር ሲያወራ ኤልያም ሰማኝ ነው ዞር አለና ምን ልታደርግ ነው የመጣሁ አለ። አንዳንድ ቦታ የክብር ቦታችሁ ላይ ትናቃላችሁ። ስሙ እንዲህ አለው ይላል እኔ ድሮኑ የልብህን ትቢት አቃለው ክፋትን አቃለው። ምን ልታደርግ ነው የአባትን በጎች በዱር ከተ የመጣሁ አለ። ዳዊትም ይላል ኤልያፍ ሲናቅ አይተው ሲንቀው አይተው ዞር አለና ንገሩኝ ምስጥሩን አላቸው ይላል እግዚአብሔር እንደዚህ ከሚገፋችሁ ሰዎች ሺፍት ያደርጋቸዋል። ፊታችሁን ይመልሰዋል ጌታ። ዳዊት ኤልያብን ሚሽኑ ዳዊት ጋር ያለው ዳዊት ዞራልና እና ጠየቃቸው፣ ቀድሞ እንደነገሩት ነገሩት ይላል። ዳዊትም ይላል ይሄንን ድምፅ በሰማ ጊዜ እኔ ገጥሟለሁ ሲል ለሳኦል የዳዊት ድምፅ ተሰማ ይላል። እንዲህ ብዬ አውጅባችሁ ሳሬ ዛሬ የድላችሁ ፍፃሜ ንጉስ ጋር ይሰማል። እንዲህ አለ ይላል ዳዊት ተሰማ። አስጠራው ይልና ሳኦል ፊት ቆመ ይላል። ከኤልያብ ተገፍተው የመጣው ዳዊት ንጉስ ጋር ነው የቆመው። ንጉስ እንዲህ አለው የማናቹም ልብ አይወረዳም እ ሲባል እኔ ይሄን ያልተገረዘ ፍልስጤማዊ ገጥመዋል። እልፍ ወታደር ሸለቆ ውስጥ እየተጨነቀ እሱ ግን እንዲህ አለ ብቻዬን እበቃለሁ አለ። ምስጥሩን ንገረኝ አለው። የአባቴን በጎች ስጠብቅ አለ እ ከዱር ውስጥ ብዙ አንበሶችና ድብ ይመጣ ነበር አለ ግን አለ ሲዙ አለ ሄጅ የኮረሮ አስተፋው ነበር አለ። ያ የኔ ብቃት አይደለም አለ። የኔ ከኔ ጋር ያለው እግዚአብሔር አሳልፎ ይሰጠኛል፣ አሳልፎ ይሰጠኛል። እኔ ገጥመዋ እና እንግዲህ እና ነገር ዳዊት እልፍ ሲል አልተመቸውም። ንጉሥ፣ አቤት አለው ይሄ አለባበስ አልተመቸኝም። እኔ የለመድኩት ከመለኮት ጋር ወክ ድረግ ነው አለ ወስበመለመሳል ከመለት ጋር ማድረግ ነዋል አንድ ሰ ን የመለሜ እንግዲያውስ አለ አወለቀውና ይልና እንዲህ የሚል ል ታገኝቷላችሁ ሳኦልም እንግዲያውስ እግዚአብሔር ካንተ ጋር ነውና ሂድና ተከናውና ነው ዳዊት ወደ ሸለቆ ወርደው እችን በደምብ ስሙ አምስት ጠጠረው ድቡልቡል ድንጋይ አነሳ ይላል ይሄ ማለት ምን ማለት መሰለህ የቶራ አምስቱን የቶራን መጽሐፍ ያሳያል ቶራ ማለት የሙሴን የህግ መጽሐፍት ማለት ነው አምስቱን የሚወክል የህግ መጽሐፍ ያንን ድንጋይ አነሳና በህጉ ነው እንጂ በእኔ ብቃት አይደለም ማለት አሁን ጎልያት የሚጣለው ጎልያት የሚወርቀው ጦረኞች በተለማመዱ ጦር ብዛት ሳይሆን በህጉ ቃል ነው የሚወርቀው አምስቱን አነሳና አድርገው ወደዛ ወረደ ይላል። በትር ይዘው ጎሊያድ ከሩቅ አየና ናቀው ይላል። በደም ስሙኝ፣ በጌታ በደም ስሙኝ፣ ናቀው። ቆይ አለ። ውሻ ነኝ እንዴ እኔ አለው። በትር ይዘ የምትመጣብኝ ቀይ ብላ ቴና ነው ይላል መጽሐፍ ቅዱስ። በትር ይዘ የምትመጣብኝ ውሻ ነኝ እንደ ያ እኔ የምመጣባ አለ፣ በተገዳደርከው ሕያው በሆነ በአምላክ ስም ነው አለ። መጽሐፍ እንዲህ ይላል። ሴፉን ይዞ ጎሊያድም እየተራመደ መጣ ይላል። መጽሐፍ ሲናገር ከአምስቱ ድንጋዮች መካከል አየ። ብዙ ጥቅስ ስለጠቀስክ ሳይሆን አንዴ ተናግረ በአንዴ የሚዘርር ድምፅ አለን። ተጋ ጎልያድ ፊት ለፊት ሲመጣ ይላል። አንዷን ጠጠር ወንጭፍ ውስጥ አድርገው አነሳና የሚል ቀላል ወረወረው ይልና ጎልያድን ግንባር መታው ይላል። እኔ ናቲን አስነስቼ ገፋ ባደርግ ወደ ፊት አትወርቅም አይፈቅድልም። ግራቪቲው ወደ ኋላ ትወርቃለ እንጂ። ያው የመለኮት ጣልቃ ገብነት መሆኑን የምታየው፣ ጎልያድ ወደ ኋላ አይደለም የወደቀው። ፓወሩ የመጣው ከፊት ነው፣ ግን ሰውየው የወደቀው ወደ ፊት ነው። ምስጢሩ ምን መሰለ? ከዳዊት ጋር የነበረው እግዚአብሔር በፊቱ ክብር ይሰጥ ዘንድ ምስጋናን ያቀርብ ዘንድ ወደ ፊት አለው። ዛሬ እግዚአብሔር እንዲህ ይላችኋል፣ ዋናውን በፊት እጥላለሁ አለ። ያስጨነቀህን እጥላል። እግዚአብሔር በዚህ ሳምንት ብድግ በልና ሲያበር በለኛ እንዴ! የከበበውን እግዚአብሔር ይጥለዋል። ፊት እየተራመደ ያለውን ይወገዋል። ጌታ ይሰበራል። ስሙኝ፣ በጌታ ስሙኝ። የጌታ ቃል ወደ እኔ እንዲህ ሲል መጣ። አንዳንዶቻችሁ መንደር ላይ አለ እግዚአብሔር ትውልድ እየቆጠረ የመጣውን አውሬ እግዚአብሔር እቆርጠዋል አለ። ላይ ቀጥል፣ እግዚአብሔር ይሸነፋል። ና ጠላት ተሸነፈ በለኝ፣ ወደቀ በለኝ። ኢኮኖሚህን የያዘ ጤንነትህን የያዘ ቢዝነስህን የያዘ በርህን የዘጋ ትዳርህን የያዘ ተዋረደ። ና ተዋረደ፣ ሁሉ አቴል ቪካማ ሴፕራያ ሻቶቫኪያኖባሲጮክ በሉና ዋናው በሎ ሴ ቤቴን የያዘ ዘሬን የያዘ ትውልድን የያዘ ምድሬን የያዘ የጨለመው ኃይል በሎ ይፈክር የነበረ በሎሴ በፊቴ በጌታ ስም ይወድቃል። በለሴ ሶስት ጊዜ ወደቀ በሎ አንዴ ጩና ወደቀ በሎ ወደቀ በሎ ወደቀ ወደቀ። ላይቀጥል ወደቀ። ላይ አሸንፍ ወደቀ። ላይ በረታ ወደቀ። ላይነሳ ወደቀ። ላይቀጥል ወደቀ። ላይራመድ ወደቀ ወደቀ ወደቀ ወደቀ። ራይት ነው። ራይት ነው። እግዚአብሔር አምላክ ምስክሬ ነው። አሸነፍኩ ብለው አፉን አውጥቶ ሳይናገር እግዚአብሔር ጣልቃ ይገባል። የድላችሁ ማግስት ምስጋና ይቀጥላል፣ እልልታ ይቀጥላል። ዳዊት እልፍ ገደለ፣ ሳኦል ሺ ገደለ እንደተባለ በአንተ መንደር ዝማሬ ይሆናል። ዋና ወድቋልና ዝማሬ ይሆናል። አለቃ ወድቋልና ዝማሬ ይሆናል። አጠገብ ያለው ሰው ያዛርግና ያስጨነቀኝ ወድቆልኛል በልኝ ድርገሚውና ንገሬስ ያስጨነቀኝ ወድቋል፣ ላይቀጥል በይ። እስያን በኢየሱስ ስም ወደቀ። ቀኝ እጃችሁን ከፍ አድርጉ፣ ከፍ ከፍ። ጊዜው የጌታ ነው። ከኔ ጋር በኢየሱስ ስም በሉ። ኑሮን የያዘ ትዳሬን የያዘ ቢዝነሴን የያዘ ሰላሜን የያዘ በረከቴን የያዘ ልጆችን የያዘ ዘረማንዘሮችን የያዘ የጨለማ ኃይል የድግምት ኃይል የጠንቆላ ኃይል የመተት ኃይል የመናፍስት ኃይል ዛሬ በሉ፣ በተቀበው በኢየሱስ ከቤቴ ላይ ይፈርሳል፣ ይፈርሳል፣ ይወርቃል። ከፍ ጸጥ ብለው ጸጥ በሉ። ሞትና ኪሳራ፣ ጭንገፋ፣ አእምሮን የሚይዝ ሰላምን የሚያውክ የጨለመው ኪዳን ውደ ከዚህ ህዝብ ላይ ሰበርኩ በኢየሱስ ሰበርኩ በኢየሱስ። አንዲት ሴት አንዲት ሴት በጣም በጭንቀት ወደዚህ ጉባኤ ይመጣችል። መንፈሱ ያናድዳታል ያበሳጫታል። እናቷ ላይ የሚሰራ ስፒሪት ነው። የካንሰር ስፒሪት፣ ኤች አይ ቪ፣ ደምግፊት፣ ደማነስ እያለ ስም ሰይሞ የተቀመጠ የጨለማ ጉልበት እየተመታ ይሆናል። በይ መቃጎስ ኢየሱስ ክርስቶስን ሌላት በኢየሱስ። እያስጨነቃታ ያለው እያስጨነቃታ ያለው ይሄ ጉባኤ ከገባች ጊዜ ጀምረው እርፍታ አይሰጣትም። ያውካታል። ልጅነቱን እበላለሁ ይላል። መንፈሱ ውጣ! በኢየሱስ ደም ይሻለሁ ውጣ! ለእናት ካለህበት በታል ላይ ደውል ጩናታ ውጣ! ልቧ ይመታል፣ ልቧ ይመታል፣ ልቧ ይመታል። ትጨነቃለች፣ ግራ ገብቷታል። የት ነው የገባው ትላለች። ውጣ! ውጣ! እሳት ሳት አርጊያለሁ። ለእናት ወኢየሱስ ደም አው ጸልዩ፣ ሁሉ ሰው ይጸልይ፣ በኢየሱስ ስም አጠገባቸው ለሰው ሳት ብላችሁ ጫኑ። ውጣ! ውጣ ሰዓት አልቋል። አታስጨንቃትም፣ አታስጨንቃትም። እያስጨነቃት ነው መንፈሱ፣ እያወቃት ነው መንፈሱ፣ እየተገዳደራት ነው መንፈሱ። ውጣ እሳት አርጌ እሳት አይቼዋለሁ ላሳብዳት ነው ይላል መንፈሱ። ውጣ በኢየሱስ ብቻ ጨምሬ ባለው ሰባት ጥፍ አ ና እናቷ ላይ ያለ መንፈስ ነው። ቴንክ ዩ ተባረክልኝ። እናቷ ላይ ያለ መንፈስ ነው። በገባችበት በሄደችበት እያሳደድኩ ነው ይላል። እጆቻችሁ ዘርጉና እሳት ብለዋል። ና እሳት ብለው ሶስት ጊዜ ጩና ለጋት የመጨረሻ ይቀራል። የአባቶች አምላክ ትናንት የነበርክ ዛሬም የምትሰራ አንድም ሰው ከነበሽታ ከዚህ ቤት እንዳይወጣ ሰው ከነ ጥያቄ ከዚህ ቤት እንዳይወጣ፣ ጥያቄያቸው ማሬ መፍትሄ ያገኝ፣ ሰላማቸው ይመለስ፣ ሰላማቸው ይመለስ፣ ጤንነታቸው ይመለስ፣ በኢየሱስ ስም ይመለስ። ው ከእሷ ላይ ጮሆ እንደወጣ አምስት ሰዎች ቢዝነሳቸውን ሎክ ዳርጎ ዘግተው የቆየ መንፈስ ለቆ ሲሄድ አየው። ህያው እግዚአብሔር ምስክሬ ነው። እንደ ትላንትና የስራችሁን በራት ታገኙትም ተከፍቶ ታገኙታላችሁ። እቺ ረጅም ቀሚስ የለበሱ አንቺ፣ አዎ አንቺ፣ የጌታ መንፈስ እንደዚህ ያለ አለቃውን ከአደባባይሽ ላይ ገድየው አለዋል። እግዚአብሔር እንደዚህ ያለ ለሶስት ዓመት አመት ነፍስሽን ያስጨነቀ መንፈስ አየው። በየተገዳደረ ነጥ ሰልፍ እየወጣብሽ እያስጨነቀሻለው መንፈስ እግዚአብሔር መታውልሻ። ተመቷል አለ ጌታ። ተሰብሯል አለ ከዚህ ቀን ጀምረው ያለምሽው ሁሉ ይሳካልሻል። ያሰብሽው ሁሉ ይሳካልሻል። ነፍሰ ጡር ነሽ? እሺ፣ ወደሽ ይሳይሽ። እሺ፣ ነይ፣ አይዞሽ። ምንድነው የምትሰማሽ? እንደ እርጉሴ ለምን ለምን እንደጠየቁሽ ታውቃለሽ? ከእስፕሪቱ ዓለም ከጨለመው ዓለም ኦሬዲ አንችን ለመግደል የወጣ የጠላት እቅዳ ዘርሽን እየበላ ትውልድሽን እየበላ ከአንቺ ጋር ነው የመጣችሁ። እግዚአብሔር አምላክ ዛሬ ነፃ ያወጣሽን። ኦር ተዲያ የኔ አባት ትላንት ከኔ ጋር የሰራ ለዚህ ቤት መዳን ይሁን። ይሄነው ነው አፈውሸዋለሁ። የክርስቶስ ኢየሱስ ደም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የኢየሱስ እንደማደርግ ያለው ይሄን ዋስጠጣ ሆዷ ነገሯ ሙሉ ይመለስ። አንቺ ጠጪ በቃ እጅሽን ከፋ አድርግልኝ። ሞት ከጥልቅ የተላከ የሉሲፈር ኪዳን፣ የጨለማው ኪዳን ባድ ፈሳሽ ይወጣል። ከዚህ ቀን ጀምሮ ከዚህ በሽታ ጋር ትገናኝ። የሰማይ አምላክ እግዚአብሔር ምስክር ነው። ነፃ አውጥቶሻል። መርገሙ ተሰብሯል። ጩና ሞት አለፈ በሎስ አለ ሞት አለፈ በሎስ። ዛሬ የፋይናንስን በር ከፍትልሻል። እጅግ ከባለጠጎች ተርታ ትቀመጪ ዘንድ ዛሬ ቁልፍ ይሰጥሻል። ዲያናማስ አንችን እያየው አራት ሰው አየው። ከአራቱ ሰዎች መካከል እግዚአብሔር እጅግ ባለጠጋ ያደርግሻል። ከፍ አደርግሽን። ከዚህ ሰዓት ጀምረው ባዶነት አንች ቤት አይታወቅም። እርግማን በአንች ቤት አይታወቅም። ማጣት በአንች ቤት አይሰማም። በኢየሱስ ስም ነጻ ወጥተሻል። ቁልፍ አየሽው ተቀብለሻል። ኢየሱስ ማን ነው? በህልምሽ ቁልፍ ነው ያየሽው፣ የፋይናንስ ቁልፍ ነው ተለቀቀ። እጅግ በቤተ ክርስቲያን ባለጠጎች የሆኑ ሰዎች ይነሳሉ። ያው እሄ የጴንጤ ማይንዱ የተፈወሰ ማለት ነው። ብር ሲባል እኛ የእግዚአብሔርን ሕይወት ያሳነስን የሚመስል ስፒሪት አእምሮን ድሃ የሚያደርግ መንፈስ ተመቷል። ልብ የሚታመምሶ ምን ማን ነው አንቺ ነሽ ነው ወደዚህ ብላክ ኮስ ሰፕራድ ቁም ይዘጋ ልብሽ ያምሻል እውነት ያመኛል ንቀልልኝ ብዬ ነው የመጣሁት ንቀልልኝ ብለሽ ነው የመጣሽው እዚህ ቤት ውስጥ ምስጥርን የሚገልጥ ስፒሪት አለ ታውቃላችሁ ሃሌሉያ ይሄ የልብ ህመም ዛሬ ምሽት ላይ ቀጥል ተነቀለ። የትም ህክምና ሳትሄጂ ኢየሱስ ዛሬ ያክምሻል። የኔ ውድ የሆነው ኢየሱስ ያክምሻል፣ ህክምና ውስጥ ደግሞ ስህተት አይገኝም። ከፍ አድርጊ፣ ነፃ ውጪ፣ በኢየሱስ ደም ነጻ ውጪ አንተ ልብ እንደተፈቀደልህ መተንፈስ ትችል ዘንድ ሙሉ ሰላማን ትመልስ ዘንድ በኢየሱስ ስም ፈውስን አዝዣለሁ። ፈውስ ራይት ነው። ፈውስ ለምስክርነት ነኝ። ከዚህ ሰዓት ጀምሮ የአምላክ እጅ ባንቺ ላይ መጥቷል። ተፈውሰሻል። ለጌታ ክብር፣ ለጌታ ክብር ግማን ይለፍሽ፣ ማጣት ይለፍሽ፣ ባዶነት ይለፍሽ። የተሰላቸሽበት ዘመን ይብቃ፣ በትንሳኤው ጀግና በኢየሱስ ስም አሜን፣ አሜን፣ አሜን፣ አሜን። እስቲ ወንድሜ የጀን አንሳ፣ እስቲ ከዛ ጋር ብራዘር ከፋሪ። እሺ፣ ናለኝ እስቲ። እሺ፣ በደንብ ስሙ። ማንም ሰው እንዳይወጣ ፕሮግራም ሳልጨርስ። ኢየሱስ ክርስቶስ ጌታ ነው። ለመሄድም የሚገባ ሰውዬ በጣም በሰልፍ ውስጥ ያደግ በጦርነት ውስጥ ያደግ በመገፋት ውስጥ ያደግ በማጣት ያደግ ሰው ነው እ ብቸኝነት ብቻውን ያንገላታ ሰው ነው እና እንዴት እንዳደክ እንኳን አታውቅም እንዴት እንደመጣ እንኳ አታውቅም የእግዚአብሔር እርዳታ እንዴት እንደተሸከመ ናስቲ ዛሬ ለዚህ ምድር እግዚአብሔር ፈውስ ያረጋል። ላንተ ብቻ ሳይሆን ለብዙሃን እስክትሆን ድረስ የሰማይ ቅባት ባንተ ላይ ያረፋል። አሜን። የምትሰራው የምትጠውም በቅባት ይሆናል። እንደ ዳዊት ትፈለጋለህ። እያንዳንዱን አውሬውን ትገላለህ። ቴሎስ ሳብራኒያ። ወንድ ወንድ የሚገድል ስፒሪት እግዚአብሔር ባንተ ይሰብረዋል። ዘረ ላይ ወንዶችን እየፈለገ የሚገድል መንፈስ ያለው እግዚአብሔር አምላክ ይሄንን አውሬ በአንተ ገላለዋል። ከዚህ ቤት ወጥተ ስትንበረከክ ጨለማውን ከዘረላ እግዚአብሔር ይመተዋል። በመንፈሴ ሶስት ሰዎችን እየቆጠርኩ ሶስት ሰዎችን ወንድ እየቆጠርኩ እግዚአብሔር አምላክ አሁን በአንተ ላይ የጌታን ስም እየጠራው ከእነሱ ላይ ባዶነትና ርግማን ሲሸሻየሁ ኤሎንታ ብዙ ጊዜ ያንተን ከፍታ የሚፈልጉ ሶስት ሰዎችን አያለው ያንተን ድል የሚፈልጉ ሁል ጊዜ የሚጠሙ እግዚአብሔር ምን ነው ከፍ ባደረገው የሚሉ ሰዎች፣ እግዚአብሔር አምላክ ለዚህ ነው መጽሐፍ ቅዱስ ኢዮብም ስለ ወዳጆቹ በጸለይ ጊዜ ምርኮን ሁለት እጥፍ አድርጎ መለሰለት ይላል። እነሱ ለአንተ እየቀኑ እየጮሁ ነው። እግዚአብሔር ግን የነሱ ምርኮ እጥፍ አድርጎ ይመልሳል። እግዚአብሔር ከዚህ ቀን ጀምረው እርግማንን ባዶነትን ሞትን ከትውልድ ላይ ከአንተ ላይ መቶታል። ኃይል ተቀበልና ሂድ። ከዚህ በኋላ ኃይል አጠራው ውሰድ። ይሄንን ቅባት ተፈጸመ። ለጌታ ክብር።